እችላለሁ ብዬ እዚህ እመጥሻለሁ፣ እኖራለሁ ብዬ እዚህ እደርሻለሁ፣ አይደለ? ስለዚህ አሁን ምንም አይደናቅፈኝም። ትናንት ያለፍኩበት መንገድ መንገድ ላይ ድጋሜ አልሄድም ያለውን ነገር ብታውቂ እኔ አንቺን እንድረዳሽ እንደምትፈልጊ ይሁላ አንቺ ምን ንትረጂኝ ነ ከዚህ በፊት ነገር ይሻለ እኔ በድጋሜ ላጣሽ አልፈልግ። በቃ ለምን እኔና አንቺ በቃ እንደ ቀልድ ብንገናኝም ግን በጣም ከባድ ጊዜ ያተናሳለፈና በዚህ ቻጭር ጊዜ ማለት ትረጂ ይፈልግ የካብኩትና ደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደ እንደ ዛሬው አህሙና ፈኪ አሳዝነውኝ። የምር እንደዚህ አንጀቴን በልተውኝ አያውቁም። የምር ነው የምላችሁ በቃ እንዴ አልቅሽ አልቅሽ ሁሉ ነ ያለኝም በሁሉ ነ የመጣኝ የነበረው ይሄንን ቪዲዮ ሳይ የዛሬው ቪዲዮቸው በቃ በተለይ የመጨረሻው ፓርት በጣም በቃ አላደለ። እኔ እንጃ በቃ ሆዴን ባርባር አለው እንደዛ በዛ ምክንያት እንደዛ እኔ ሳይግባቡ ሳይረዳዱ ነው የተለያዩት እና በጣም ና ያሳዝነኝ። ሁለታቸውም ማሳዝነው አሳዝነኛል። በማንም መፍረድ አልችልም። በአህሙን መፍረድ አልችልም በፈኪ መፍረዳችን። አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም እንዴት ናችሁልኝ? ወደ ቤተሰቦች እንግዲህ ዛሬ ፈኪና አህሙ በመገናኘታቸው ደስ ብለኝም ግን ደግሞ ነገሮችን በሰከነ መንገድ ባለመፍታታቸው እና በዛ መንገድ እንደዛ ተደባብረው በመለያየታቸው የምር እኔም ደብሮኛል። ሆዴን ሁሉ ባርባር ነው ያለው። የዛሬው የቪዲዮቸው መጨረሻ ላይታቸውት ከሆነ ማለት ነው ሳይግባቡ እንደዛ ክፍት ብሏቸው ምክንያቱም ፈኪና አህሙ ስናውቃቸው እየተጫወቱ የሚለያዩ ሰዎች ናቸው እና በጣም እየተዛዛጉ የሚለያዩ ሰዎች ናቸው። እና በጣም በዛ መንገድ ሲለያዩ በጣም ነው ያሳዘኑኝ። እንግዲህ አህሙ ፈኪን አገኝቷት፣ እንግዲህ ይቅርታ፣ ባለፈው ላይሽ አልፈልግም ብል ግን አልቻልኩም። ምክንያቱም ከልቤ ላወጣሽ አልቻልኩም። ስለዚህ የባከሽ ተረጭኝ። እውነት ነው ከልብ ያለን ሰው ቶሎ አውጥቶ መርሳት ብቻል ኖሮ ስንት ሰው ረፍት ባገኘ ነበር እና ያ ነገር ረፍት አልሰጠው። ማሙ ይቅርታ ጠይቋት ነበረ። ነገር ግን ፈኪም ደግሞ ተናዳበታለች፣ ጥሏት በመሄዱ ተናዳበታለች። ልትረዳኝ ይገባ ነበረ፣ ከምንም ከማንም በላይ ቦታ ምሰጥ፣ ከማንም ጋር ማላወዳደርህ ወንድሜ ነህ። ስለዚህ የኔ ደስታ የሚያስደስትህ ከሆነ ልትረዳኝ ይገባ ነበር ብላ እንግዲህ ፈኪም ተናዳበታለች እና ሁለታቸውም በሁለት እሷን በሱ ላይ እሱን በሷ ላይ እንግዲህ በጣም ተናደዋል። ሰው በሚወደው ሰው ነው እንግዲህ የሚናደደው። ፈኪም የተናደደችበት ያው ስለምትወደው ነው። አህሙም የተናደደው ስለሚወዳት ነው። አህሙ በተለይ የሚጠበቅ ነገር ነው። እንደውም እኔ ከአሁን አሁን በጥፊ እንዳይመተች ነበረ ባለፈው ቪዲዮ ላይ በጣም ፈርቼልሽ ሁሉ ነበር። እንደዛ ስትይ ሲያገኘሽ ምናምን እንዴ በተለይ ኪያለ ራሱ እኮ ፈራ የአህሙ ንግግር እኮ በንደት በንደት ብዛት እኮ ብዙ ነገር ነበር ሲቀባጥር የነበረውና፣ እንግዲህ ያፈርቶ ለራሱ ከቢራውን ዝቀርጎ ኧረ በቃ ይቅርብተው፣ እያወራህ ያለው ልክ አይደለም ምናምን እያለው ነበር፣ አይታችሁታል። እና እንግዲህ ወንድ ልጅ ተስፋ ያደረገባት የሚወዳት ሴት ሌላ ወንድ ወዳለሁ ስትል ምን ሊሰማው ይችላል? እንደ ወንድ ልጅ ስታሰቡት በጣም ከባድ ነው እና ስለዚህ አይፈረድበትም እያልኩች ነው። ፈኪ ብትረጁ ደስ ይለኛል። አንቺም ላይ ደግሞ አልፈርድብሽም። አንቺም ደግሞ ስለምትወቹ ከማንም በላይ ለአንቺ ቅርበት ስላለው ያንቺ ያው ስልሽ ሌላ ሰው በማፍቀርሽ ደስ ሊለው አይችልም። ግን ያው በዛ መንገድ መሄዱ ደግሞ ልክ አይደለም። ልክም ስላልሆነ ነው መቶ ይቅርታ ያጠየቀሽ። እና ይቅርታውን ብትጠይ ብትቀበይ በጣም ደስ ይለኝ ነበረ እና መውደድሽ ማፍቀርሽ ልክ አይደለም እያልኩ አይደለም። ማፍቀር መታደል ነው በነገራችን ላይ ተግባቧን። ግን ያፈቀርሽ ሰው ልክ ላይሆን ይችላል እንጂ ማፍቀርሽ ልክ ነሽ። አልፈርድባችሁም። ብቻ ነገሮችን ሰከን ባለ መንገድ ተወያይታችሁ ታርቃችሁ ብትመጡ እየሳቃችሁልን ብትመጡ በጣም ደስ ይለናል። እና ደግሞ አንዳንዱ ሰዎች ፈኪን እንዴት አፏን ሞልታ ኢሳምን እወዳለው ትላለች ብላችሁ የምታፌዙ እና የንቀት ጥግ የምታሳዩ ሰዎች አላችሁ እንዴ ፈኪ ምን ይወጣላታል? ምን ያንሳታል? ለኢሳም ብትበዛበት እንጂ እኮ አታንሰውም። ኢሳማ ነው ኢሳም ነው እኮ አለቀ ማለት። ኢሳም ዝነኛ ስለሆነ ነው? ሀብታም ስለሆነ ነው ወይስ ምን ምን ማሻላ? ሀብታም ነው አላህ የጨመረለት። ግን በዚህ ልክ የምታካብዱትና ፈኪያን የምታጣጥሉት ለምንድን ነው? ሲጀመር ዞር ብሎም አያይሽም መልስ አይሰጥሽም ቅብጥርጥር ሰው ምናምን እያላችሁ የምትሉ ሰዎች ማለት ነው። ዘፈርስት ፈኪያ ዩቱብ ቻናልን ሼር ያደረገው እኮ መጀመሪያ ኢሳም ነው እኮ አደል? እንዴ መጀመሪያ ቪዲዮውን ሰርታ እንደለቀቀች እኮ ሼር ያደረገላት እሱ ነው። አሁንም ደግሞ መጥቼ በዩቱብ መልስ እሰጣለሁ ብሏል። በቃ ፈኪያ ፈኪያ ስሟ ለራሱ እየጠራ ብዙ ጊዜ ትናንትም፣ ዛሬም አይቸዋለሁ። እና ምን ተሆኑ፣ ምን ተሆኑ ዞር ብሎ ማየት የሚያላችሁ ማለት ነው። እስኪ መልስ ሲሰጥ ምን ልትሆኑ ነው ነው ኦኬ መልሱ መልስ ነው እሺ ዩቲብ ቻናሏን ሼር አድርጎላታል ለምን አልገረማችሁም ታዲያ ዞር ብሎ ማየት ከሆነ ለምን ዩቲብ ቻናሏን መጀመሪያ ቅድሚያ ሼር አደረገላት እሺ እና ለማንኛውም ማለት ነው በነገራችን ላይ ዩቱ እንትናችሁን ለራሱ ኮሜንታችሁን ድብ እናድርጎ ነው ኢሳም ያየሁት እና ትናንት ለምንድን ነው ሙስሊም ቲክቶከሮች ላይ እና ሙስሊም ዩቱበሮች ላይ ናዳ የምታዘንቡት ደሞ እርስ በርሳችሁ ነው ለምንድን ነው እንደዛ የምታደርጉት? ተዋቸው በቃ ይስሩ። ለመስራት ነው አላማቸው፣ የመጡት ለመስራት ነው። ምንም ይስሩ፣ ተዋቸው፣ አትደቧቸው፣ ናዳ አታዝንቦባቸው ብሏቸዋል ማለት ነው። በጣም ነው የታዘባችሁ። እዛ ጋ ሄዳችሁ የጻፋችሁትን አይቶ ነው እንደዚ የተናገረው እንጂ እንደዚህ ተናግሮ አያውቅም። በዚህ ልክ ነው የታዘባችሁ። ለራሱ ፈኪያን ዝቅ የምታደርጉት ሰው ምን ያክል ቦታ እንደሰጣት ከዚህ መልሶ መረዳትም ትችላላችሁ ከሸሩም መረዳት ትችላላችሁ። በቃ ሰውን ሲጀመር ማክበር ያለባችሁ በሰውነቱ ነው። እራሳችሁን በነገራችን ላይ ሰውን ከሰው የሚያወዳድር ሰው እራሱን ከሌላ ሰው ዝቅ አድርጎ የሚያይ ነው። እውነቴን ነው የምላቸው፣ የበታችነት ስሜት እየተሰማው እንዲያድግ ያደገ ልጅ ሁሉም የበታች ነው። ራሱን የበታች አድርጎ ስለሚያስብ ሌሎችንም የበታች አድርጎ የፈለገውን ይሰቅላል። ያግን ልክ አይደለም። ሰውን በሰውነቱ አክብሩት ሀብታም ይሁን ድሃ ይሁን ስራው ጥሩ ይሁን መጥፎ ጥሩ ከሆነ ጥሩነቱን ትወዳላችሁ መጥፎ ከሆነ መጥፎነቱን ትጠላላችሁ እንጂ በሀብቱ በዝነኛነቱ ምናምን አታክብሩ ይሄ ያለ ነገር ነው ኢትዮጵያ ውስጥ በነገራችን ላይ አብዛኛውን ጊዜ ሰው የሚከበረው በሀብቱ ነው ሀብታም ሰው ይከበራል ይፈራል ያ ደግሞ ድሮ የቀረ ነው የፋራነት አስተሳሰብ የወረደ አስተሳሰብ ነው እና ያ ያ ነገር ደግሞ ሞር በእኛ ትውልድ እየቀጠለ ያለው ያየሁት ነገር ማለት ነው። ኢሳምን እንደዛ ፈኪያ እንደዛ ስላለች ያሳያችሁ ሰዎች ፋራ ናችሁ በነገራችን ላይ እንዴት ኢሳምን ማይታመል ነገር ምናምን እያላችሁ የምትፖስቱ ሰዎች ማለት ነው እናንተ ፋራ ናችሁ፣ በነገራችን ላይ አይደለ ሰውን ለሰው የምትሰግዱት ወይ ለሀብታም ነው ወይ ለዝነኛ ሰው ነው። ለዛ ስለሆነ ነው የፈኪያ ኢሳምን ወድሃለሁ ማለት በዛ ልክ ያንገበገባችሁ እና ያቃጠላችሁ ማለት ነው። ሲቀጥል እንግዲህ ያው ኢሳም መልስ እሰጣታለሁ ብሏል ይሰጣታል። ስለዚህ መልካም መቃጠል። ሲቀጥል አንድ ነገር ሳልነግራችሁ ማለፍ ነው። የፈኪያን ዩቱብ ቻናል የፈኪያን ስም ማንም ሰው በየቦታው ወስዶ ቪዲዮዋንም ስሟንም ፎቶዋንም ወስዶ ይሰራል። በመጥፎም የሚሰራ አለ፣ በጥሩም የሚሰራ አለ። ተግባባል እና እዛ የእሷስም የሚጠለሽበት የሚጠፋበት የሚሰደብበት ቦታ ላይ እነዛን ሰዎች ትክክል ደጋረሻስ ይች ምናምን እያላችሁ ትሳደባላችሁ። ኢቨን ቤቷ ሄዳችሁ ለራሱ ትሳደባላችሁ እና አሬ ደግሞ ፈኪያ ምኗ ላይ ነው ጥፋቱ? ከሴት የተለየ ነገር አልሰራችም። እነከሊ እንደዚ እያደረጉ እነከሊት እንደዚህ እያደረጉ እንደዚህ እየሰሩ ብዬ መጥቼ ስናገር ማለት ነው የምትቃጠሉ ሰዎች የነከሌን ሰማታን ሺ ከከሌ ራስ ላይ ውረጅ የምትሉ ሰዎች ማለት ነው፣ ከፈኪያ ራስ ላይ ውረዱ። ሺ ከፈኪያ ራስ ላይ ውረዱኛ። ከፈኪያ ራስ ላይ ከወረዳችሁ እኮ ዞር ብለን አናያችሁም። ግን እሷን በተረግራችሁ ቁጥር ለሷም እኔን ተውኝ እሺ፣ እኔን ተውኝ። ግን ከኔ በላይ የእውነት ለፈኪያ የሚወዳት የሚቆረቆርላት የሚያስቡላት ብዙ ህቶችን አይቻሉ። እና እነዛ ሰዎች ልክ እንደናንተ ነው የሚሰማቸው ታይባባን እናንተ እኔ በነገራችን ላይ እንደዚህ ለዩቱበር እንደዚህ ወገንተኛ መሆን አልፈልግም ነበር፣ ግን ሳልፈልግ ወገንተኛ እያደረጋችሁኝ ነው። ወደዛ ነገር ብዙም አትገፋፉኝ። መሆን አልፈልግም ግን፣ እንደሆን እየገፋፋችሁኝ ያላችሁት እናንተ ናችሁ። አንድን ወገን ስትክቡ ያለፈ ታሪኳን በፈኪን እንደዚህ እያደረገ ከከሊ ወንድ ጋር ያለፈ ታሪክ እያመጣችሁ ካወራችሁ በቃ እኔ ምነካለው እናንተ የምትወዷቸውን ሰዎች ስለዚህ እኔን እንደዛ መሆን አልፈልግም። ፈልገው አይደለም እራሳችሁ ናችሁ እንደዛ እንደሆነ ያረጋችሁኝ።